ማስ ኢንጂነሪንግ ከአምስት ዓመታት በፊት ከኢትዮጵያ ልማት ባንክ ባገኘው የሊዝ ፋይናንስ ብድር ሲመሰረት ዓላማው ያደረገው ገቢ የብረታ ብረት ምርቶችን በሀገር ውስጥ መተካት የሚያስችል አቅም መፍጠር ነው። እናም አሁን ላይ ለሐረር ከተማ የኮሪደር ልማቱ የመዋባ አንድ አካል የሆነውን የመብራት ፖሎችን አካባቢውን በመሰለው ውበት አሳምሮ በመስራት የቀዳሚነቱን ቦታ ይዟል። ከውጭ ኢምፖርት ሲደረጉ የነበሩ የስማርት ፖሎችን ከስተማይዝድ በሆነ በሎካል አካባቢ በሚገልጽና በሚመስል ከስተማይዝድ የተደረጉ ስማርት ፖል የከተማውን ውበት ሀሪ ካልቸራል አስቴቶች መገለጫ የሆኑ አይተሞችን አዳብት በማድረግ እንዳያችሁት በከተማችን መከተማችንን እናስታወቅናል ጠቅላይ ሚኒስትር ዶክተር አብይ አህመድን ባሳለፍነው ሳምንት በቦታው በተገኙበት ወቅት ፋብሪካው ዘመናዊ ማሽኖችን ተጠቅሞ ለኮሪደር ልማት ስራው ውበትን ያላበሱ ፖሎችን ችግር አቅላይ በሆነ መንገድ እያከናወነ ያለ መሆኑን ተናግረውለታል። የሐረር ከተማ ኮሪደር ልማት በተለይ የመብራቱን ማዘመን ስራ ሙሉ በሙሉ የሚሰራው እዚህ ቦታ ነው። ዘመናዊ ማሽን አላቸው። መብራቱ ከአዲስ አበባ ወይም ከሌላ ከተማ ደግሞ የሚለየው ለጥገና አምፖል ሲቃጠል ክሬን እንዳይቸገሩ በሆነ ሲስተም ራሱ ፖሉ ዝቅ ብሎ ለመጠገን የሚያስችል አይነት የፈጠራ ስራ አክለውበታል። የከተማውን ውበት በሚያጎላ እና የስማርት ፖሎችንም ተግባር በሚያሳይ መንገድ ለመስራት ጊዜ ወስደን ሰርተናል የሚሉት የማስ ኢንጂነሪንግ ስራ አስኪያጅ በዚህ ሂደት ውስጥም የኮሪደር ልማቱ ለፋብሪካው ይዞት ከመጣው ገጸ በረከት ውስጥ የስራ ባህላችንን በተለየ መንገድ እንድንፈትሽ ማስቻሉ ነው ብለዋል። ትልቅ ተሞክሮ ያገኝንበት አቅማችን ሊፈተሽንበት የክልሉ አመራር ክብሩ ፕሬዚዳንቱን ጨምሮ ማለት ነው። ዚህ ስራ ላይ በጣም ፍጥነት የሚፈለግ ነበረ በጊዜ እንዲደርስ በእነሱ በኩል ሲደረግ የነበረው ክትትልና ድጋፍ ደግሞ በጣም የሚገርም ነው ማለት የሆነ እኛን ፕሬስ በማድረግ አቅም ይህን ያህል አቅም አለን ወይ ራሳችን ብለን እስክንጠየቅ አድርጎናል እና በዚህ አጋጣሚ እነሱንም በጣም ማመስገን እንፈልጋለን። እንደዚህ አይነቱ ተስፋ ሰጪ ስራ ተጠናክሮ የሚቀጥል ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ ካለው የገበያ ፍላጎት አንጻር የምስራቃዊውን ገበያ እንኳን መሸፈን ቢችል ቀላል ያልሆነ ስኬት ነው ሲሉ ያለውን እድል አመላክተዋል። ይሄ ነገር እያደገ ይሄዳል። ብዙ ከተሞች አሉ። እዚህ ማያ አለ። ማያ በራሱ አውዳይን ይዛል፣ ሀሮማያን ይዛል። ትልቅ ከተማ ነው። ሀረር በጣም ትልቅ ከተማ ነው። እስከ ድሬዳዋም ሊሄድ ይችላል እና ኢስት ፓርቱን ብቻ ከቨር የሚያደርግ ኢንዱስትሪ እንኳን ቢሆን በጣም ትልቅ ማርኬት ነው ያለው። እና ብረት ላይ የተጀመሩ በጣም ተስፋ የሚሰጡ ስራዎች አሉ። እነሱን ስራዎች ከዚህ ኢንዱስትሪ ጋር እያገናኘን ስንሄድ፣ ዲማንዱ ስላለ፣ ገበያው ስላለ፣ ኦልሬዲ ሙያው ደግሞ የተፈጠረ ስለሆነ የህዝቡን ፍላጎት ለመመለስ ያግዛል። አሁን ላይ በ1800 ካሬ መሬት ላይ የሚገኘው ፋብሪካው ለ35 ቋሚና ለ20 ሰዎች ጊዜያዊ የስራ ዕድል የፈጠረ መሆኑን ያነሱት ስራ አስኪያጁ የገቢ ብረት ምርትን በሀገር ውስጥ በመተካት የውጭ ምንዛሬን ለማዳን የተነሳበትን ዓላማ ለማሳካት ባከናወነው ተግባርም ተስፋ ሰጪ ውጤት ተመዝግቧል ብለዋል። ማስ ኢንጂነሪንግ እንደ ራይ ጊዜ ነው የተነሳነው። ነገር ምንድ ነው በኢምፖርት የሚደረጉ ምርቶችን በሀገር ውስጥ የመተካት ኢንዱስትሪያል ምርቶችን ሀውስ ሆልድ ምርቶችን እነኛን በሀገር ውስጥ ምርት በተሻለ ዋጋ፣ በተሻለ ጥራት በጣም ጋፕ አሳሳቢ ጋፕ እንዳለ ባደረግነው ጥናትም ያየነው ስለሆነ እነኛን ነገሮች ተክተን ከፍተኛ ውጭ ምንዛሪ ማድረን ነው ትልቁ እንትናችን ማለት ነው። በዛ ላይ ጥሩ እየሄድን ነው። ብዙ ጥቅሞችንም አግኝተናል ብለን እናስባለን። በዛ ላይ ፋብሪካው ራሱን የማስፋፋት ሁለተኛ ምዕራፍ ላይ የሚገኝበት ወቅት መሆኑ የተነሳ ሲሆን ለዚህ ደግሞ ፋብሪካው ከልማት ባንክ የሰባ ሚሊዮን ብር ብድር በማግኘቱ ዘመኑን የመሰሉ ማሽኖችን ማካተት የሚያስችል አቅም ፈጥሯል ተብሏል።